ጤና ይስጥልኝ፣ የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬ ጥቅምት 25 2018 ማለት ነው፣ የረፋዱን ድንቅና ደስ የሚያሰኘውን የድል ዜና ይዤላችሁ ነው የመጣሁት። እንግዲህ በሰሜን ወሎ ታሪክ ተሰርቶ የአገዛዙ ሰራዊት እየፈረጠጠ ይገኛል። የቪዲዮ እና የፎቶ ማስረጃዎችን የምርኮኞን ብዛት ለመመልከት አንባሰል ሚዲያ የቴሌግራም ቻናል እንጂን ያላችሁ እንድትገቡ አክብሮት ጋብዛችኋለሁ። ሰበር ዜናው እንግዲህ ከጋዞ ወረዳ እስታይሽ ከተማ እስከ ቦያ ሀሙሲት የፋሽቱ ሰራዊት የመለቃቀም ስራ ሴኮንዶች ሁሉ ሳይባክኑ በተወሰደ ውጤታማ እርምጃ የብልጽግና ሰራዊት ሙትና ቁስለኛ ማድረግ ሲቻል የሚኒሻና ፖሊስ ባንዳዎች ጥምር የባንዳ ኃይል ከገሚሱ ተደምሷል፣ ግማሹ ተበትኗል። አፋብሃ ምስራቅ አማራ ቀጠና ሚኒልክ እዝ የደጋው መብረቅ ኮር ደጀን ክፍለ ጦር ጥቅምት 25/2018 ዓ.ም ከረፋዱ ላይ ከእስታይሽ ወደ ጋሸና ሲፈረጥጥ በነበረው የጥላት ሰራዊት ላይ ደጀን ክፍለ ጦሮች ባደረጉት አሳዶ ጥላትን ማጥቃት እና ማጥፋት የእርምጃ ሂደት ቦያ እየተባለች የምትጠራ ቦታ ላይ የብልጽግና ጥምር ሰራዊት መብረቃዊ ጥቃት ተፈጽሞበታል። በዚህ መብረቃዊ ጥቃትም የፋሽስቱ ፓትሮል በአልሞ ተኳሾች ፋኖች ሲመታ፣ እንዲሁም ተማርኮ ከናለባሸቱ ከሁሉም እንትናቸው ቀርቷል ማለት ነው። ከአስር በላይ የፋሽስቱ ሰራዊት ሙት ሙቷል። ቦያ ምድር ላይ ተቀብረዋል። በርካታ ቁስለኛዎች ወደ ጋሸና በመኪና ተጭኖ ፈርጥጧል። ፋኖች የደረሰበትን ከባድ ጥቃት በፋኖች የደረሰባቸውን ከባድ ማጥቃት ለማስቀልበስ የፋሽስቱ ስርዓት ከሰማይ ድሮን ከምድር መድፍና ዙ 23 ተጠቅሞ ቦያ ላይ የፋኖችን መብረቃዊ ጥቃት ለራሱን መከላከል ቢሞክርም ከመደምሰሱ የፋኖችን ክንድ የማያስቆም ምድራዊ ኃይል አልተገኘም።